ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ልኝ ትናንትና አንድ ቀን ብጠፋ ያሁሉ ነገር ተፈጠረ። ና ቪዲዮቹን እንዳለ እያየሁ ነበረ። ና ያልጠበቅኳቸው ነገሮች ተፈጥረዋል። ማርክ ፌንት እስከ መውደቅ ድረስ ያደረሰውን ነገር ደግሞ እያየው ነበር። ምክንያቷ ደግሞ ቤዛናት ና በጣም አናዶኝ ነበረ። በመካከላቸው በመካከላቸው ለሚፈጠሩት ነገሮች በሙሉ እሱን ለማስቀናት እየሞከረች ነው ደግሞ አውቃም ነው የጠራችው። እሱ እንደዛ እንዲሁን መፈለጓ በራሱ ያናድዳል። ነው እሷ የራሷን ህይወት ይዛ ወንድ ይዛ እየኖረች ነውና እሱ ነገር ደግሞ ይበልጥ ያናድዳል። እና ይህ ሁሉ ነገር እያደረገች ያለችው ደግሞ አውቃ ነው። የራሷን ህይወት ከወንድ ጋር እስከጀመረች ድረስ ለምን እንደማትኖር ስለሱ ሳያገባትኮ መቀጠል ትችል ነበረ፣ ግን እንደዛ እያደረገች አይደለም። ሁሌ ትጠራዋለች ወይ አጠገቡ ትገኛለች። እሱ ነገር ደግሞ በጣም ያናድዳል። እና ብቻ ትናንትና ብጣፏ እንደዛ በመፈጠሩ በጣም አዝኛለሁ። ከዚህ በኋላ ግን እሷ እሱ ህይወት ውስጥ ተመልሳ እንድትገባ አልፈልግም። እስካሁን ድረስ ግን መብቱ የለኝም ምናምን ብዬ ተያያልኩ ነበረ ዝም ስለ ነበረው። ከዚህ በኋላ ግን አጠገቡ ሁላ እንድትደርስ አልፈልግም። በጣም ያናድዳል። በዛ ላይ ደግሞ ልጁ በጣም ያሳዝናል። ከበፊትም ስለማውቀው ብቻ ሳይሆን ግን ሴትም ወንድም በመካከላቸው በሚፈጠር ነገር አንዳቸው ሲጎዳዱ ደስ አይልም። በተለይ ደግሞ ማርክ በጣም አሳዛኝ ነው። እንደዚህ አይነት ሁኔታ ውስጥም መገኘት አልነበረበትም። በዛ ላይ ደግሞ ጤናው ላይም ልክ አይደለም እየታመመ ነው እና እሱ ነገር አትሊስት ሊሻለውም ይገባል፣ ሰላም ሊሆን ይገባል። እሷም ከዚህ በኋላ ከወንድ ጋር ስለሆነች ቢያንስ ደስ ብሎኛል። ለእሷ ጥሩ ህይወት እመኝላታለሁ። ግን ከዚህ በኋላ ግን እንድትመለስ በጭራሽ አልፈልግም። እና ደግሞ ደውዬለት ነበረ። ነው ያው በጧት ነው የመጣሁት፣ ግን ትናንትና ሆስፒታል ነበረ፣ አሁን ደግሞ ቤት ገብቻ ለሁ ብሎኛል። ና ቤት ሄጄ አገኘዋለሁ። እና ከዚህ በኋላ እንደማትኖር ተስፋ አደርጋለሁ። ብቻ ተስፋ አደርጋለሁ ብቻ አይደለም፣ አትኖርም። በቃ ከህይወቱ አስወጣታለሁ። እስካሁንም ድረስ ዝም ያልኩት በቃ ፍቅረኛው ናት፣ ግጭት አለ በመካከል ይፈጠራል ነው አንብዬ ለመረዳት እየሞከርኩኝ ነበረ ግን እሱ ጤናውን እስከ ማጣት ድረስ ያደረሰውን ነገር ግን እያየሁኝ እንዲቀጥል አልፈልግም። በዛ ላይ ደግሞ ይሄ ቪዲዮም ላንቺ የሚደርስሽ ከሆነ ድጋሜ እሱ ህይወት ውስጥ እንድትገቢ አልፈልግም በጭራሽ። በቃ ይኸው መታመሙን አይደል የምትፈልጊው? ታሞልሻል። በቃ ደስ ይበልሽ። በቃ ከእሱ ውጭ ግን አጠገቡ ላይሽ አልፈልግም። ትንሽ ነገር ይዤ ይለታለሁ። አትሊስት ትሪት እንዲያደርግ ይረዷል ብዬ አስባለሁ። እና ደግሞ ቤት ውስጥ የሆነች ነገር ትንሽ ምግብም ሊሆን ይችላል፣ ብቻ የሆነ የሆነ ነገር አዘጋጃለታለሁ ብያለሁ። እና ከዚህ በኋላ ደግሞ አልጠፋም። በመጥፋቴ ነው አንድ ቀን በመጥፋቴ ሁሉ ነገር ስለተፈጠረ ከዚህ በኋላ አልጠፋም። ሁሌም ከጎኑ እሆናለሁ። እና ዛሬ እስቲ በሰላም አሪፍ ጊዜ እንደምናሳልፍ፣ እሷ በሌለችበት ሰላሙን እንደሚያገኝ አስባለሁ። ብቻ ግን እስኪ እንሂድና የሆነውን እናያለን።

በሽታ አልችልም ይዘቅሽ፣ ከዚህ የሚከፋ አይደል? ሁሌ እንድትስቅልኝ ነው። ግን የተፈጠረው ነገር በጣም የሚደብር ነገር ነው። አላሰብኩትም ነበር ደግሞ ያመመኝ ነበረ። ዛሬ መውራት አለብን። ኩያዎች ነበር ግን እንዴት ትሄዳለህ አንተ? ማለት መገኘት የሌለብክን ቦታ ታውቀዋል አደለ? ከዚህ በኋላ ሁሉም ነገር በቀኝ እያልክ ለምድጋ መሄድክ ከእነሱ ከመጥራታቸው በላይ አንተ መሄድክ ነው። ደግሞ የገለጠያን አደለኝ ምላ አድርግሽ። ዝም ብዬሽ አጣጥፊ ልጁ ፈልጋለሁ ላናግር ፈልጋለሁ ስላለ በቃ እኔም እስቲ እንደ ወንድ ልጅ ብቻ ሆኖ ነው የሚያወራ ይመስል የነበረ ሲሄድ። ነገር ግን ብቻ ደስ አይለም። የተፈጠረው ነገር ተፈጥሯል። እንኳን ምን ደማ ግን ከዚህ በኋላ እነዚህ የሚፈጠረ አይመስለኝም። እንድጋም ከማለት እነሱ እንደዛ ማድረጋቸው አስፈላጊ ያልታየኝም አልታየኝም ነው በዛ ጋ መሄድ የሆነ አውቃም ያደረገችው መሰለኝ አውቃ የሚሆን ምንም ይሆን ብቻ ተሳክቶላታል። ማድረግ የፈለገችው ነገር አንተ ነገርአንተ ነህ ሲጀመር እንደተሳካላት በደንብ እያረጋገጥክላት ያለው በጠሯች ቦታ ትገኛለህ እንዳይላት የፈለገችውን ነገር አሳየች። እኔም አየሁላት ደስ ይበላል። የመጀመሪያ ክጓደለም እነዛን ነገሮች ስታይ አይደል እንደ ከዚህ በፊትም እኮ ከሱ ጋር እኮ አንድ ላይ ተከቸዋል አይደል፣ በሰላም መኖር እየቻለ ነገሩን ወዳልተፈለገ መንገድ እያስኬደች ያለችው ራሱ ነች። ነገር ግን በቃ አንድ ሰው ትችለው ካለ እኔ ለምን እንደምታስመስል ነው፣ ለምን እንደዚህ እንደምታደርግ ነው ግራ የሚያጋባኝ። እንዴት ነሽ? ምን በወጣሽ አንቺ አንቺ ምን በወጣሽ እኔ ብያለሁ። አሁን ግን ለድንጋጤም ለንዴትም በጣም ቅርብ ነበር አ እኔ አልችልም። ቶሎ ነው የምናደደው። አሁን አሁን ሱም ለኔ ነው ትነግረኝ። ታውቂያለሽ ምን ለአንቺ አዲስ አይደለም። ያው አልተመቸኝም ነበር

እንደዚህ ተመችቶኛል። ስለመጣች ደስ ብሎኛል። ባል በላም እኔ ይሻለኛል። ትንሽ መቀየር አለብህ። ከዛ ወተን እንበላለን። በዛው ትንቀሳቀሳለህ ቤት ውስጥ

ሲቀጥል ቆይ፣ አንተ ካመመ ምን ትሰራለህ? ምን አገባሽ። ምን ማለት ነው ምን አገባሽ? ምን ትሰራለህ ማለት አልተኛበትም። ሰላም የለም

አንቺ ማሳየት የፈለግሽውን ነገር አሳየሽን። እኔ እንድታመም ነው አይደል የፈለግሽው? እጅ ሰጥቼልሻለሁ። ምን ማንሰራ አማኝን ቦታ ላይ ነው

ምንቀባ አይደል? እኔ በእኔ ምክንያት ታሟል፣ ምን ብሏል ብዬ አይዋለሁ። ጭራሽ ከሴት ጋር ትርመጠምጠልኛለች። አይደለም ጀርሱ ነው

በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምን አለ ባይሰጠኝ ከሰጠ ምን ነበር ባይነፍገኝ ተሟጦ ካለቀ ተስፋዬ ሐዘኔ ልጠበው በንባዬ ምን ሰው አለኝ ብዬ